እሷን ሷ ፈልጋ ነው። አረ ምንም ሃይሚን ፈልጋ ነው ፈልጋ ነው። አንቺ አይንሽ እንግለጪ። እሺ ዝም ብለሽ እንደዚህ ከ ሌላ ወሬ አልፈልግም። በጣም ደበረኝ። አንቺ ማግኘት አልፈልግም። በቃ አልፈለግም። እኔ እፈልጋለሁ። አላ ካልፈለግሽ ለምን መጣሽ? ካልፈለግሽ ለምን መጣሽ? ካልፈለግሽ ለምን መጣሽ? ካልፈለግሽ ለምን መጣሽ?

ሰላም፣ ሰላም የትናችሁ የሀገሬ ልጆች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ቀኑን በሙሉ ከትላንት ጀምሮ ሰሞኑን በአጠቃላይ ልበል፣ በጣም እየደበረኝ፣ በጣም ደስተኛ አይደለሁም። ለመስራትም ራሱ ምን ለማድረግም በጣም ያለንበት ነገር፣ እኔ እነዚህን ሁለት ልጆች በመንቀናወቅኳቸው እስከምል ድረስ በጣም ጭንቀት ውስጥ ነኝ እኔ ራሱ ሰውንም የማይሰሙ ናቸው። ያው እዚህ ደረጃ ደርሰዋል። የዛሬው ደግሞ ያስደነግጣል። እንግዲህ ይሄ ልጅ ጦስ ውስጥ ሊገባ ይችላል። ብሩክ እኔ ከሁለቱም ጎን ነኝ። በእውነት በጣም ነው የምወዳቸው። በእውነት በጣም ነው እየተጨነኩ ያለሁትም፣ ቁጭ ስል በቃ እነሱን ሳስብ በጣም አለቅሳለሁኝ። በቃ ለምን እንዲፈጠራል? በትንሽ ነገር ለምን ለዚህ ይበቃሉ? ለመለያየት ድረስ ለምን ይበቃሉ? መልስ ለማንኛውም ሰው አይሰጡም። ጓደኞቻቸው ራሱ እንጃ ተስፋ እየቆረጡ ያሉ ነው የሚመስለው። አላውቅም ያው እንግዲህ በመሀል የገባው የሚመስለኝ የገቡት እነዚህ ልጆች ናቸው። እንግዲህ ሶሲን በፕራንክ መልካ መጣት አሁን ደግሞ ባለቤቷ ዳኒ መጥቷል። እውነት ቀነባብሮ ሲያሳያት መቸሳ ምይ ይህን ያህል ሞኝ አይደለችም አደለችም። ግን እኔ አሁንም ሃይሚ የሚመስለኝ የሃይሚ አንድ የተደበቀ ውስጧ የሆነ ነገር ይኖራል ብዬ ነው ማስበው እንጂ የፕራንኩ ነገር ብቻ አይመስለኝም። እሷ እየፈተነችው ይመስለኛል። ነገሩ የዛ ጋር ያንን ነገር አየች፣ ከዛ በኋላ ደግሞ የሆነ የተደራረበ ከሴቶችም እያናገሯት እያስቸገሯት፣ ልክ እንደዛን ጊዜ አንድ ጊዜ ብዙ ሴቶች ቴክስት ያደረጉልኛል ምናምን አላልችም፣ ከዛ ጋር የተደራረቡ ነገሮች እሷ አእምሮ ውስጥ የተቀመጠ እሱን ደግሞ በጣም ስለምታከብረው ስለምታምነው አብረው ስለሆነ ሁልጊዜ የሚያሳልፉት ግራ ገብቷት ጥያቄ ያላት ነገር ነው የሚመስለኝ ጥያቄዎች በአእምሯም በልቧም ውስጥ ያልተመለሱ ጥያቄዎች አሉ ያንን ለማወቅ የምትሄድበት መንገድ እኔ ሁልጊዜ ነው ያልኳቸው የምትሄድበት መንገድ ነው ይመስለኝ እሱ አንድ ነገር ለማወቅ የራሷ ጥበብ አላት የራሷ የተለየች ልጅ እኮ ነች አእምሯ የተለየ ነው አስተሳሰቧ የተለየ ነው እኔ ትምህርቷን በማቋረጧ ራሱ በጣም ነው የምናደደው። በጣም ጎበዝ ልጅ ነች፣ ብልህ ነች። አለ እድሜዋ ነው ብዙ ነገሮችን የተሸከመችው እና እኔ ሀይሚንም ቦታ ስናይ ሀይሚን በራሷ ልክ ትክክል ነች እንላለን። ያለባት ነገር ይኖራል። የውስጧን ዝም ብላ ሚዲያ ላይ አዘረግፍም። ብሩክም ሀቅ ስላለው እንግዲህ ይሄን ነገር ስላላደረገው ነው እንደዚህ የሚናደደው እውነቱ ይውጣልኝ እያለ በየቀኑ ይቅርታ። ሁሉም በራሳቸው ልክ እኮ ትክክል ናቸው፣ ግን አሁን የሚያግባባቸው ሰው ነው ያጡት። እንዴ እኔማ ግራግ ብትብሎኝ እኮ ምን አለበት? እንደው በዚህ ጊዜ ኢትዮጵያ ሂጅ ቢሆን በኖር እንደው በሆነ እንደ ወቅቱ በሆነ እቅዴ በሆነ እና ሂጅ እንደው ባገኘኋቸው እና በቃ የማልለው ነገር የለም። ከጓደኛ ጋር በእውነት በጣም ነው ስለነሱ የምናወራው ከስራ ውጭ በጣም እህል ሁሉ መብላት እስከሚያቅተን ድረስ በቃ ሁለታችንም ጭንቀት። እንዴ እኔ እንደውም ጓደኛ አንቺ እንዴ ወልድሻታ እንዲችል ስትለኛለች፣ እሷም እንደዚሁ ነች። እሷም በጣም ነው የምትወዳት። በቃ እኔ ዝም ብዬ እኮ አይደለም መሰራው እናት በጣም ነው የምወዳት። እግዚአብሔር ምስክሬ በጣም ነው የምወዳቸው ሁለቱ። በጣም በጣም እዚህ ላይ ማልናገራቸው ነገሮች አሉ። በጣም ነው የምወዳቸው ሁለቱንም። እንዲለያዩ ፈጽሞ አልፈልግም። ትልቅ ቦታ ደርሰው ማየት ነበረ የምፈልገው ህልማቸውን አሳክተው መረጋጋታቸው፣ ስነ ስርዓታቸው በቃ ሁሉም ነገራቸው ነበር ደስ የሚለኝ። እንግዲህ መጨረሻው ምን እንደሆነ አላቅም። ዳኒ ሚስቱን የሚፈተናት ይመስለኛል። ወይ ሀይም ያታቀን ወይ ዳኒና ሀይም የሆነ ነገር እየፈተኑ ነው ያኛው። ምክንያቱም ዳኒ የዳኒ ቪዲዮ ውስጥ ከዚህ ይሄ ነገር ብጥብጡ ከመጣ በኋላ ዳኒ ቪዲዮ ውስጥ ገባሁኝና ተከታታይ ስለ ሁለቱ ግንኙነት ማየት ጀመርኩኝና ብዙ ኮመንት ላይ እች ልጅ አትሆንህም፣ እች ልጅ ተዋት ምናምን ይሉታል ይመስለኛል። እሱ እንዳለ ከሆነ እንግዲህ እንዳየሁት ይፈትናታል፣ ፈተናዎች ያቀርብላታል ከጓደኞቹ ጋር ተመካክሮ። ያየኋቸው ቪዲዮዎች እንደውም ወደ መጨረሻ አካባቢ እንደውም እኔ በቃ ኮሜንት የሚሰጡኝም ኦዲንሶችም እች ልጅ አትሆንህም ነው፣ ጓደኞች እኛ ፊት ፍቅሯን ስትገልጽ አናይም እያሉኝ ስለሆነ እኔ እናንች ሁሉ ብሏት ነበረ። እንደገና መጨረሻ ላይ እንዴት በኦዲየንስ እና በሌላ ምክንያት እንዴት ወይ አታውጣኝ፣ ወደ ሚዲያ ስልህ አውጥተ ፍቅረኛ አይነች ብለህ እንዴት ይህን ነገር አሁን ትነግረኛለ አንተ፣ እንደውም ብዙ ነገር አድርገብኝ ብላ ደግሞ እሱ አለቀሰች። በኋላ ይቅርታ ተጠያይቀው አብረ በሆኑ በትንሽ ጊዜ ውስጥ እሷ ወይ ዳኒል ለመበቀል ይሆናል። ብሩክ አልገባ ይሆናል እሺ ብላ የተባበረችው ይህን ነገር ያው ብሩክ እንዳለው ደግሞ እምቢ ብላይ ነበር። እኔ ነኝ በግድ እንደዚህ ብያ ታለኛ እናቆም። በዛ ሰዓት እንግዲህ የሚያውቀው ፈጣሪ ነው። በዛ ሰዓት ምንደት ግን እኔ የሚመስለኝ እሷ ታርጌት ዳንኤልን ለማናደድ ነው። እንግዲህ ቺ ታርገህብኝ ሁሉ ይቅር ብያሃለው እኔ አንተ ግን አሁን እዚህ ኦዲንስ ፊት ካወጣህም በኋላ ሚዲያ ፊት ፍቅረኛ ብለ ካወጣ በኋላ እንዴት እንለያ ትለኛለ የሚል ጥያቄ ስትጠይቀው ስለሰማሁን ያንን ነገር ለመበቀል ብላ ይሆን እንዴ? እሺ ብላ መታ ያንን ፕራንክ ሰርታ። ምክንያቱም ዳኒ ይህን ልልበት የቻልኩት እኔ ልብ ብዬ ነው። ሁሉን ነገር ማየው። ቪዲዮም ስሰራ ቶሎ ማሰራው ለዚህ ነው። ሁለት ሶስት ያያቸዋለሁ በቃ እና ምንድን ነው ያለው? ስልክ ካንተ ጋር ፕራንክ እየሰራች ባለበት ወቅት ስልክ በስልክ አልነገረችኝም። አንድ ሰው ጥያቄ ልጠቃቸው። አንድ ሰው ፍቅረኛ ከሆነ እኔ ፍቅረኛ ከሆነ በአሁኑ ሰዓት አግብቼ ነው ምኖረው። ግን ፍቅረኛ ከሆነ የሚሄድበትን የትም ሊሄድ የትም ሊሄድ አይደል? እንደምንናገረው ለፍቅረኛችን ተቃወኝም ምንም አለኝም። መጀመሪያ ሲጠይቃት እንደውም ቆሽ ለዳኒላ አማክረው። ምክንያቱም ቪዲዮውን ማየቱ አይቀርም ሌላ ስሜት ውስጥ እንዳይሰማ ሰሞኑ እንደውም ተታርቀን ነው። በሆነች ነገር ችግር ነበረብን፣ ተቀያይመን ነበር። ምክንያቱም በዛ ሰሞን ተቀያይመዋል። እንዲህ ቪዲዮውን አይቻለሁኝ እኔ። ተቀያይመው ጓደኞቹን ሁሉ ይዛ ቤቷ ጠርታ ምሳ ጋብዛቸው ምናምን ነው ይቅር የተባባሉት። በቃ እንለያይ ምናምን ብሏት፣ እንዴት ሚዲያ ላይ እንውጣ እያልኩ አውጥተይም ብላ። ስለዚህ ለምንድን ነው ስልክ ያልደወለችው? ዝም ብለን እንሄዳለን እንዴ? እንደው ለፍቅረኛችን ለባላችን ሳል ነገር እንደፈለገን ቪዲዮን ማየቱ ይቀራል? ይሄ ልጅ የሚዲያ ሰው ነው፣ ማየቱ አይቀር። እንኳን እሱ እኛ እያየን አይደል እንዴ? ብዙ ኦዲየንሶች እያዩ አይደል እንዴ? እንዴት ነው ይህንን ነገር ስሰራ ዳኒ የዛሬ እንዲ እንዲያደርጋለሁ ቪዲዮ ላይ ስተ እንዲተባበሪም ብሎ እሱ ሁሉ ፈጥሮበታል። እኔ እኮ አሁን ከዳኒም አላቀውም መሀላችሁ ስለገባ እንደናንተ እንደ ሁሉም ሰው አናዶኛል። እኔ እንዴት ሀዘን ውስጥ እንዳለው አታውቁም። ስራ መስራት ሁሉ አቅቶኛል። በእውነት ግን አሁን እኔ በአራቱም አቅጣጫ ሲሄድ የሶሲ ጥፋት ነው ጎልቶ የሚታየኝ። ዳኒ ላይ እኔ መፍረድ አልችልም። ፍቅረኛ ሆነች ፍቅረኛውን እንደፈለገ መናገር መብት አለው። በቃ የራሱ ሴት ስለሆነች በቃ አካሉ ስለሆነች የወደፊት ሚስቱ ስለሆነች ማማከር ነበረባት፣ መጠየቅ ነበረባት። አይ አልፈቅድ አልፈልግም ከሱ ሰው ጋር አብረሽ እንዳሰራፍል። ስለዚህ እሱም እኔ ዳኒም ስለ እሷ ምክንያቱም በኦዲንስ ላይ ብዙ ጊዜ ከዚህ ላይ ተው፣ እየተጫወተችብህ ነው ይች ልጅ አትሆንም ስለሚሉት እሱም ማወቅ የሚፈልገው ነገር ሊኖር ይችላል፣ ማረጋገጥ። እኔ እንደምስል ሁለቱም ማረጋገጥ የሚፈልገው ሃይሚና ዳኒ በዛ መንገድ መሰለ የሚሄደው ፍቅረኛውን እኮ ነው ጠየቁ። ተናዶ ነው እልህ ገብቶ ነው ያሁን የሚሰራው ስራ የዳኒ አስደስቶኝ አደለም። የሚያሳየው ነገር አስደስቶኝ ደግፌው አደለም ግን እኔ አሁን ይሄ ነገር እግዚአብሔር ያብድላቸው በእውነት እኔ ያለሁበትን በእውነት እግዚአብሔርን በፍጹም ደስተኛ አይደለሁም። እግዚአብሔር ምስክሬ እንዴት እንደምወዳቸው አሁን በማይረባ ነገር ይለያያሉ። እኔማ እንደው ምን ነው ተነስቼ እንደው ቅርብ ቢሆን ተነስቼ በሄድኩ እስከምል ድረስ ነው ያለሁት። እንደው መቼስ የውስጤን አወጣሁት እዚህ ሚዲያ አሁን በምናገረው ነገር ላይ ወጣልኝ እንጂ በጣም ነው ያዘንኩት። በቃ በጣም እያለቀስኩ ነው የማየው ቪዲዮውን ሳይ። እንደዛም ይዋደዱ እንደዛ ለሁሉም ሰው ምሳሌ የሚሆኑ እኛም ወደናቸው የተከተል ናቸው። ቪዲዮ መስራት እስከመጀመር ድረስ ያስደረሱኝ በቃ እኔ እንጂ አላቅም፣ ብዙ ሰው ነው የሚጨነቀው። ብዙ የልብ በሽተኛ አለች ስለነሱ የምትጨነቅ ብዙ የኔና ጓደኛዬን ራሱ ጓደኛዬን ብታዩት ትላንትና ራሱ በቃ ከስራ ሁለታችን መተን ስተደዋወልን የተወሰነ ሰዓት እስከሚደርስ በቃ ጨንቆ እስከሚደርስ ብለን ቤት ውስጥ ስራ እየሰራን እያዘጋጀን ምግብም ሆነ ምናምን እሷ ምቤት ሆና ቤት እየተደዋወልን በቃ እንዴት ነው የሚሆነው? ደረሰ አልደረሰ? በቃ እኔ እኮ በእናትሽ ውይውይ እንደ ክፉ ነገር እንዳለ በቃ የምናውረው ራሱ ልክ የምናውቃቸው በቃ ጠግባቸው ያለን እኮ ነው የምንመስለው፣ እንደዚህ እኛ እስከምንጨነቅ ድረስ። ይሄ ነገር ወዴት እንደሚሄድ አላውቅም። ወንድሞቹም ተስፋ ቆረጡ መሰለኝ መሄድ አልቻሉም። አሁን እሱም ዛሬ ቁርጭ አለው ትላንት እሷም ቁርጭ አለው በቃ ካሁን ወደ ይብቃኝ ብላ ጻፈች። አሁን ከዚህ በኋላ ይመለሳል ብዬ እኔ እንጃ አላውቅም። ብቻ ፈርቻለሁ፣ ፈርቻለሁ። እግዚአብሔር መልካሙን ያምጣልን። ይህን ያህል ዱላ ስተመታታት ይሄ ልጅ ጦስ ውስጥ እንዳይገባ ብቻ እንጸልላቸው። እኔ በጣም ጸሎት እያረኩላቸው ነው ጸሉላቸው ነው ምለው ሰላም ኑልኝ እኔ